ኦሪት ዘፍጥረት ምዕራፍ 29 ከቁጥር 1 የያዕቆብ ታሪክን እንደሚከተለው አቀርብላችኋለሁ። ያዕቆብ የአብርሃም የልጅ ልጅ የይስሐቅ ልጅ ነው። ስለዚህ ስለ ያዕቆብ ታሪክ እንደሚከተለው አቀርብላችኋለሁ። ያዕቆብ ተነስቶ ወደ ምስራቅ ሰዎች አገር ሄደ። በሜዳውም እንሆ ጉድጓድ አየ። በዚያ ሦስት የበጎች መንጋዎች በላዩ ተመስገው ነበር። ከዚያ ጉድጓድ በጎቹን ያጠጡ ነበርና በጉድጓዱ አፍ የነበረውን ድንጋይ ትልቅ ነበር። መንጋዎቹም ሁሉ ከዚያ በተከማቸው ጊዜ ድንጋዩ ከጉድጓድ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩም ወደ ስፍራው መልሰው በጉድጓድ አፍ እንደገና ይጥሙት ነበር። ያዕቆብ ወንድሞቼ ሆይ እናንተ ወዴት ናችሁ? አላቸው። እነርሱም እኛ የካራን ነን አሉት። የናኮር ልጅ ላባን ታውቁታላችሁን? አላቸው። እነርሱም እናውቀዋለን አሉት። እርሱ ደህና ነው? አላቸው። እነርሱም አሁን ደህና ነው፣ አሁንም ልጁ ራሄል ከበጎች ጋር መጣች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶቹም የሚከማቹበት ሰዓትም ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው፤ አላቸው። እርሱም አሉ መንጋዎች ሁሉ እስኪከማችሁ ድንጋዩን ከጉድጓዳ አፍ እስኪገለበጥ ድረስ አንችልም፤ ከዚያ በኋላ በጎቹን እናጠጣለን። እርሱም ገና ከእነርሱ ጋር ሲነጋገር፣ እንሆ የላባ ልጅ ራሄል ከአባቷ በጎች ጋር ደረሰች፤ እርሷ የአባቷን በጎች ትጠብቅ ነበርና። ያዕቆብም የእናቱን ወንድም የላባን ልጅ ራሄልን ያጎቱን የላባን በጎች ባየ ጊዜ ቀረበና ከጉድጓድ አፍ ድንጋውን ገለበጠ። ያጎቱን የላባን በጎችም አጠጣ። ያዕቆብም ራሄልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድና የረብቃ ልጅ መሆኑን ለራሄል አስታወቃት። እርሷም ሮጣ ሄዳ ለአባቷ ይህንን ነገረችው። ላባም የእህቱን ልጅ ያዕቆብን ወሬ በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤቱም አገባው። ነገሩም ሁሉ ለላባ ነገረው። ላባም በእውነት አንተ አጥንቴ ስጋዬ ነህ አለው። አንድ ወር የሚያህልም ከእርሱ ጋር ተቀመጠ። ላባም ያዕቆብን ወንድሜ ስለሆንክ በከንቱ ታገለገኝለኛለህ? ምንዳህ ምንድን ነው ንገረኝ አለው። ለላባ ሁለት ሴት ልጆች ነበሩት። የታላቂቱ ስም ሊያ የታናሺቱ ስም ደግሞ ራሄል ነበረ። ሊያም አይነ ልም ነበረች፣ ራሄል ግን መልከ መልካም ነበረች፣ ፊቷም ውብ ነበር። ያዕቆብ ራሄልን ወደደ፣ እንዲህም አለ፦ ስለ ታናሺቱ ልጅ ስለ ራሄል ሰባት ዓመት እገዛልሃለሁ። ላባም ለሌላ ሰው ከምሰጣት ይልቅ ለአንተ ብሰጣት ይሻላል፣ ከእኔ ጋር ተቀመጥ አለ ያዕቆብ ስለ ራሄል ሰባት ዓመት ተገዛ፣ እርሷንም የወዳ ስለነበር ነበር በእርሱ ዘንድ እንደ ጥቂት ቀን ሆነለት። ያዕቆብም ላባን ወደ እርሷ አገባ ዘንድ ሚስቴን ስጠኝ ቀኔ ተፈጽሟልና አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸ ጊዜም ልጁ ሊያን ወስዶ ለያዕቆብ አገባለት። ያዕቆብ ወደ እርሷ አገባም። ላባም ለልጁ ለልያ ባሪያይቱን ዘለፋን ባሪያ ትሆናት ዘንድ ሰጣት። በነጋም ጊዜ እንሆ ልያ ሆና ተገኘች። ላባንም ምን ነው እንዲህ አደረግክብኝ? ያገለገልኩህ ስለ ራሔል አልነበረን? ለምን አታለልኸኝ አለው። ላባም እንዲህ አለ፦ በአገራችን ታላቂቱ ሳለች ታናሽቱን እንሰጥ ዘንድ ወግ አይደለም። ይችንም ሳምንት ፈጽመህ ሌላ ሰባት ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርሷን ደግሞ እሰጥሃለሁ። ያዕቆብም እንዲህ አደረገ፣ ይችንም ሳምንት ፈጸመ። ልጁን ራሔልም ለእርሱ ሚስት ትሆን ዘንድ ሰጠው። ላባም ለልጁ ለራሔል ባሪያይቱን ባላን ባሪያ ትሆናት ዘንድ ሰጣት። ያዕቆብም ወደ ራሔል ደግሞ ገባ፣ ራሔልም ከሊያ ይልቅ ወደዳት። ሌላ ሰባት ዓመታትም ተገዛለት። እግዚአብሔር ሊያ የተጠላች መሆኗን ባየ ጊዜ ማሕፀኗን ከፈተላት። ራሄል ግን መካን ነበረች። ሊያም ጸነሰች፣ ወንድ ልጅንም ወለደች። ስሙንም ሮቤል ብላ ጠራቸው፣ እግዚአብሔር መከራዬን አይቷልና እንግዲህ ወዲህ ባሌ ይወደኛል ብላለችና። ደግሞም ጸነሰች ወንድ ልጅንም ወለደች እኔ እንደ ተጠላሁ እግዚአብሔር ስለሰማ ይህንን ደገመኝ አለች። ስሙንም ስምኦም ብላ ጠራችው። ደግሞም ጸነሰች ወንድ ልጅንም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ ሦስት ወንድ ልጆችን ወልጅ ለታለሁና አለች። ስለዚህም ስሙን ሊዊ ብላ ጠራችው። ደግሞም ጸነሰች ወንድ ልጅንም ወለደች። በዚያ ጊዜ እግዚአብሔር አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው። መውለዷንም አቁመች። ራሄልም ለያዕቆብ ልጆች እንዳልወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ያዕቆብም ራሄልን ተቆጥቶ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን አላት። እርሷም ባሪያዬ ባላ እንሆ አለች፣ ድረስባት። በኔም ጭን ላይ ትውለድ፣ የእርሷን ልጅም ለኔ ደግሞ ይሁንልኝ አለች። ባሪያዋን ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ደረሰባት፣ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራሄልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅም ሰጠኝ አለች። ስለዚህ ስሙን ዳን ብላ ጠራችው። የራሄል ባሪያ ባላ ደግሞ ጸነሰች ለያዕቆብም ሁለተኛ ወንድ ልጅ ወለደች። ራሄልም ብርቱ ትግል ከእህቴ ጋር ታገልኩ አሸነፍኩም ማለች። ስሙንም ነፍታሌም ብላ ጠራቸው። ሊያም መውለድ እንዳቆመች ባየች ጊዜ ባሪያዋን ዘለፋን ወሰደች፣ ሚስት ሆነው ዘንድ ለያዕቆብ ሰጠችው። የሊያ ባሪያ ዘለፋም ወንድ ልጅ ለያዕቆብ ወለደች። ሊያም ጉድ አለች። ስሙንም ጋድ ብላ ጠራቸው። የሊያ ባሪያ ዘለፋም ደግሞም ለያዕቆብ ወንድ ልጅ ወለደች። ሊያም ደስታ ሆነልኝ፣ ሴቶች ያመሰግኑኛል አለች። ስሙንም አሴር ብላ ጠራቸው። ሮቤል ስንዴ በሚታጨድባት ወራት ወጣ፣ በርሻም እንኮይ አገኘ፣ ለእናቱም ለሊያ መጣላት። ራሄልም ሊያን የልጅሽን እንኮይ ስጪኝ አለቻት። እርሷም ባሌም መውሰድሽ በውኑ ጥቂት ነገር ነውን? አሁን ደግሞ የልጅን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሄልም እንኪያስ ስለ ልጅሽ እንኮይ በዚች ለሊት ከአንቺ ጋራ ይተኛ አለቻት። ያዕቆብም ሲመሽ ከዱር ገባ። ሊያም ልትቀበለው ወጣች፣ እንዲህም አለችው፦ ወደ እኔ ትገባለህ በልጄ እንኮይ በእርግጥ ተከራይቻሃለሁና። በዚያችም ለሊት ከእርሷ ጋር ተኛ። እግዚአብሔርም የሊያን ጸሎት ሰማ። ጸነሰችም፣ አምስተኛ ወንድ ልጅም ለያዕቆብ ወለደች። ሊያም ባሪያዬን ለባሌ ስለሰጠው እግዚአብሔር ዋጋዬን ሰጠኝ አለች። ስሙንም ይሳኮር ብላ ጠራቸው። ሊያም ደግሞ ጸነሰች፣ ስድስተኛ ወንድ ልጅንም ለያዕቆብ ወለደች። ሊያም እግዚአብሔር መልካም ስጦታ ሰጠኝ፣ እንግዲህ ባሌ ከኔ ጋር ይኖራል፣ ስድስት ልጆችን ወልጄለታለሁና አለች። ስሙንም ዛብሎን ብላ ጠራቸው። ከዚያ በኋላ ሴት ልጅን ወለደች ስሟንም ዲና አለቻት እግዚአብሔርም ራሄልን አሰበ እግዚአብሔርም ተለመናት ማዕፀኗንም ከፈተላት ፀነሰችም ወንድ ልጅንም ወለደች እግዚአብሔር ስድቤን አስወገደልኝ አለች ስሙንም እግዚአብሔር ሁለተኛ ወንድ ልጅ ይጨምርልኝ ስትል ዮሴፍ ብላ ጠራችው ራሄልም ዮሴፍን ከወለደች በኋላ ያዕቆብን ላባን እንዲህ አለው ወደ ስፍራዬ ወደ አገሬም መለስ ዘንድ አሰናብተኝ። ስለ እነርሱ የተገዛሁላችሁ ሚስቶችና ልጆችን ስጠኝ ልሂድ፤ የተገዛሁልህን መገዛት ታውቃለህና። ላባም በአይንህ ፊት ሞገስን የማገኝ በሆን ከዚህ ተቀመጥ፤ እግዚአብሔር በአንተ ምክንያት እንደባረከኝ ተመልክቻለሁና አለው። ደሞዝህን ንገረኝ፤ እርሱም እሰጥሃለሁ አለ። እርሱም አለው፣ እንዴት እንዳገለገልኩህ ከብትህንም እንዴት እንደጠበቅኩልህ አንተ ታውቃለህ። ከኔ መምጣት በፊት የነበረህን ጥቂት ነበርና ዛሬ እጅግ በዛ። ወደ አንተም በመምጣቴ እግዚአብሔር ባረከህ። አሁንም እኔ ደግሞ ለቤቴ የምሰራው መቼ ነው? እርሱም የምሰጥህን ምንድን ነው አለ። ያዕቆብም አለው ምንም አትስተኝ። ይህንንም ነገር ብታደርግልኝ እንደገና በጎችን አበላለሁ እጠብቃቸዋለሁም። ዛሬ በመንጋዎች በኩል አልፋለሁ፣ በዚያ ከበጎች መካከል ዥንጉርጉር ነቁጥ ያለበት ጥቁርንም በግ ሁሉ ከፍየሎችም ነቁጥና ዥንጉርጉር ያለበትን ላይ ያለውን እነርሱም ደሞዜ ይሆናሉ አለ። ስለዚህ በፊትህ ያለውን ደሞዜን ለመመልከት በመጣህ ጊዜ ወደፊት ጻድቅነቴ ይመሰክርልኛል። ከፍየሎች ዥንጉርጉርና ነቁጥ የሌለበት ከበጎችም ጥቁር ያልሆነ ሁሉ በእርሱ በእኔ ዘንድ ቢገኝ እንደተሰረቀ ይቆጠርብኝ። ላባም እንሆ እንደ ቃልህ ይሁን አለ። በዚያን ቀን ከተባቶች ፍየሎች ሽምልምሌ መሳይና ነቁጥ ያለባቸውን ከእንስቶቹ ፍየሎችም ዥንጉርጉርና ነቁጥ ያለባቸውን ነጭ ያለበትን ማንኛውም ሁሉ ከበጎቹ መካከል ጥቁር በግ ሁሉ ለይቶ ለልጆቹ ሰጣቸው። በእርሱና በያዕቆብ መካከል የሶስት ቀን መንገድ ያህል አራቃቸውም። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች እርጥብ በትር ወስዶ በብትሮቹ ውስጥ ያለውን ነጭ እንዲታይ ነጭ ሽምልምሌ አድርጎ ላጣቸው። የላጣቸውንም በትሮች በጎቹ ውኃ ሊጠጡ በመጡ ጊዜ በውኃ ማጠጫ ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውኃ ሊጠጡ በመጡ ጊዜ ይጎመጁ ነበር። በጎቹም በትሮቹን አይተው ከመግቢያው የተነሳ ጸነሱ። በጎቹም ሽምልምሌ መሳይና ዥንጉርጉር ነቁጣም ያለበትን ወለዱ። ያዕቆብ ጠቦቶቹን ለየ። ሽምልምሌ መሳይና ጥቁር ያለባቸውን በጎች ሁሉ በላባ በጎች ፊት ለፊት አኖራቸው። መንጋዎቹንም ለየብቻ ብቻ አቆማቸው። ወደ ላባም በጎች አልጨመራቸውም። እንዲህ ሆነ፣ የበረቱት በጎች በጉመዩ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ሊጨንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫ ገንዳ ውስጥ ከበጎቹ ፊት አደረገ። በደከሙ በጎችን ፊት በትሩን እያደረገ ነበር። የደከሙትም ለላባ የበረቱ ለያዕቆብ ሆኑ። ያ ሰው እጅግ ባለጠጋ ሆነ። ብዙ ከብት፣ ሴቶችም ወንዶችም ባሪያዎችም፣ ግመሎችም፣ አህዮችም ሆኑለት። ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነው ሁሉ ወሰደ፣ ይህም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ድሮ አልሆነም። እግዚአብሔር ያዕቆብን፣ ወደ አባትህ ምድር ወደ ዘመዶች ተመለስ፣ ከአንተ ጋርም እሆናለሁ አለው። ያዕቆብም ልኮ ራሄልንና ሊያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው። እንዲህም አላቸው። የአባታችሁ ፊት ከእኔ ጋር እንደ ድሮ እንዳልሆነ አያለሁ። ነገር ግን የአባቴን አምላክ ከእኔ ጋር ነው። እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለገልኩ ታውቃላችሁ። አባታችሁ ግን አታለለኝ፣ ደሞዜንም አስር ጊዜ ለወጠ። እግዚአብሔር ግን ክፉ ያደረገብኝ ዘንድ አልፈቀደለትም። ደሞዝህ ዥንጉርጉር ይሁን ቢለኝ በጎች ሁሉ ዥንጉርጉሮች ወለዱ። ሽምልምሌ መሳዮች ደሞዝህ ይሁን ቢለኝ በጎች ሁሉ ሽምልምሌ መሳዮች ወለዱ። እግዚአብሔር አባታችሁን በጎች ሁሉ ነግስቶ ለእኔ ሰጠኝ። እንዲህም ሆነ በጎቹ በጎመዦ ጊዜ ዓይንህን አንስቼ በህልም አየሁ፣ እንዲሁም በበጎችና በፍየሎችህ ላይ የሚንጠላጠሉትን የበጎች ፍየሎችን አውራዎች ሽምልምሌ መሳዮች ዥንጉርጉሬ ነቁጥ ያለባቸው ነበሩ። እግዚአብሔርን መልአክ በህልም ያዕቆብ ሆይ አለኝ፤ እኔም እንሆ አልሁት። እንዲህም አለኝ አይንህን አቅንተህ እይ፤ በበጎችና በፍየሎች ላይ የሚንጠለጠሉትን የበጎቹን የፍየሎቹን አውራዎች ሽምልምሌ መሳዮች ዥንጉርጉሬ ነቁጥ ያለባቸው ናቸው፤ ላባ በአንተ ላይ የሚያደርገው ሁሉ አይቻለሁና ሐውልት የቀባህበትን በዚያ ለእኔ ስዕለት የተሳልህበትን የቤተል አምላክ እኔ ነኝ። አሁንም ተነስተህ ከዚህ ሀገር ውጣ፣ ወደ ተወለድህበትን ምድር ተመለስ። ራሄልና ሊያም መልሰው እንዲህ አሉት። በአባታችን ቤት ለእኛ ድርሻና ርስት በውኑ ቀርቶናልን? እኛ በእርሱ ዘንድ እንደ ባዕድ ተቆጠርን አይደለምን? እርሱ እኛን ሸጡ ዋጋችንን በልቷልና። ስለዚህ እግዚአብሔር ከአባታችን የነሳው ይህ ሁሉ ሀብት ለእኛና ለልጆቻቸው ነው። አሁንም እግዚአብሔር ያለህን ሁሉ አድርግ። ያዕቆብም ተነሳ፣ ልጆቹንና ሚስቶቹን በግመሎቹ ላይ አስቀመጠ። መንጋዎቹን ሁሉ የቤቱንም ዕቃ ሁሉ፣ በሁለት ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ሄደ። ላባ ግን በጎቹን ለመሸለት ሄዶ ነበር። ራሄልም የአባቷን ተራፊም ሰረቀች። ያዕቆብ የሶርያውን ሰው ላባን ከድቶ ኮበለለ። መኮብለሉንም አልነገረውም። እርሱም ያለውን ሁሉ ይዞ ኮበለለ። ተነስቶም ወንዙን ተሻገረ፣ ፊቱንም ወደ ገልአድ ተራራ አቀና። በሶስተኛው ቀን ያዕቆብ መኮብለሉን ለላባ ተነገረው። ከወንድሞቹ ጋር ሆኖ የሰባት ቀን መንገድ ያህል ተከተለው፣ በገልአድ ተራራም ላይ ደረሰበት። እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ህልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ አለው። ላባም ደረሰበት። ያዕቆብንም ድንኳን በተራራ ተክሎ ነበር። ላባም ከወንድሞቹ ጋር በገልዓድ ተራራ ድንኳኑን ተከለ። ላባም ያዕቆብን አለው፣ ለምን እንዲህ አደረግ? ከእኔ ከድተህ ኮበለልክ? ልጆቼንም በሰይፍ እንድትማረኩ አይነት ነዳሃቸው። ስለምን በስውር ሸሸህ? ከእኔ ከድተህ ስለምን ኮበለልህ? በደስታና በዘፈን በከበሮና በበገና እንድሰድህ ለምን አልነገርኸኝም? ወንዶችና ሴቶች ልጆችን እንድስም ስለምን አልፈቀድክልኝም? ይህንን በስንፍና አደረክህ። ክፉ አደርግባችሁ ዘንድ ኃይል ነበረኝ፣ ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ይነገረኝ። አሁንም ያባትህን ቤት ከናፈክ ሂድ፣ ነገር ግን አምልኮችንም ለምን ሰረቅ? ያዕቆብም መለሰ ላባንም እንዲህ አለው፣ ልጆችህን ከእኔ የምትቀማኝ ስለመሰለኝና ስለፈራሁ ይህንን አደረጉ። አምላኮችም የምታገኝበት ሰው ግን እርሱ ይሙት፣ ያንተ የሆነውም በእኔ ዘንድ ይገኝ እንደሆነ በወንድሞችህ ፊት ፈልግ፣ ላንተም ውሰድ አለ። ራሄል እንደሰረቀቻቸው ያዕቆብ አያውቅም ነበርና ላባም ወደ ያዕቆብ ድንኳን ወደ ልያ ድንኳን ወደ ሁለቱ ባሪያዎቹ ድንኳን ገባ፣ ነገር ግን አላገኘም። ከልያም ድንኳን ወጥቶ ወደ ራሄል ድንኳን ገባ። ራሄልም ተራፊምን ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ አንዳችም አላገኘም። እርሷም አባቷን በፊትህ ለመቆም ስላልቻልሁ አትቆጣብኝ በሴቶች የሚያደርስ ግዳጅ ደርሶብኛልና አለችው። እርሱም ፈለገ፣ ነገር ግን ተራፊውን አላገኘም። ያቆብም ተቆጣ፣ ላባንም ወቀሰው። ያቆብም መለሰ፣ ላባንም እንዲህ አለው የበደልሁ በደል ምንድን ነው? ኃጢአቴስ ምንድን ነው ይህ ያህል ያሳደድኸኝ? አሁንም ያቆብን ሁሉ በረበት አሁንም እቃዬን ሁሉ በረበር፤ ከቤትህስ እቃ ሁሉ ምን አገኘ? እነርሱስ በእኛ በሁለታችን መካከል ይፍረዱ ዘንድ ወንድሞችና ወንድሞችህ ፊት አቀረቡ። ሀያ ዓመት ሙሉ ከአንተ ጋር ነበሩ። በጎችን፣ ፍየሎችን አልጨነገፉም! ነገፉም የመንጋዎችም ጠቦቶች አልበላሁም አውሬ የሰበረውንም አላመጣውልህም ነበር፣ እኔ ስለ እርሱ እከፍልህ ነበር። በቀንም በሌሊትም የተሰረቀውን ከእጄ ትሻው ነበር። የቀን ሀሩር የሌሊት ቁር ይበላኝ ነበር፣ እንቅልፍም ከዓይኔ ጠፋ። እንዲሁ በአንተ ቤት ሀያ ዓመት ነበር፤ አስራ አራት ዓመት ስለ ሁለቱ ሴት ልጆችህ፣ ስድስት ዓመት ስለ በጎችህ ተገዛውልህ፤ ደሞዝህንም አስር ጊዜ ለዋወጥክ፣ ደሞዜንም አስር ጊዜ ለዋወጥክ። የአባቴ የአብርሃም አምላክ የኢሳቅ አምላክ ከኔ ጋር ባይሆን ዛሬ ባዶ እጅን በሰደድከኝ ነበር። እግዚአብሔር መከራዬንና የእጆቼን ድካም አየ፣ ትናንትም ገሰጸ። ላባም እንዲህ ብሎ ለያዕቆብ መለሰለት፦ ሴቶቹ ልጆቼ ናቸው፣ ሕፃናቱም ሕፃናቶቼ ናቸው፣ መንጋዎቹም መንጋዎቼ ናቸው። የምታየው ሁሉ የኔ ነው። ዛሬም በእነዚህ በሴቶች ልጆች እና በወለድኳቸው ልጆች ላይ ምን ላድርግ? ይቻላል አሁንና አንተና እኔ ቃል ኪዳን እንገባ፣ በእኔና በአንተ መካከል ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልት አቆመ። ያዕቆብም ወንድሞቹን ድንጋይ ሰብስቡ አላቸው። እነርሱም ድንጋይ ሰበሰቡ፣ ከመሩ፣ በድንጋዮቹም ክምር ላይ በሉ። ላባም ይጋር ሶሃዱታ ብሎ በጠራት፣ ያዕቆብ ገልአድ አላት ላባም ይችን ክምር በእኔና ላንተ መካከል ዛሬ ምስክር ናት አለ ስለዚህም ስሟን ገለአድ ተባለ ደግሞም ምጽሐር ተባለ እኛ በተለያየን ጊዜ እግዚአብሔር በእኔና ባንተ መካከል ሆኖ ይጠብቀን ብሏልና ደግሞ ምጼጳ ተባለ እኛ በተለያየን ጊዜ እግዚአብሔር በእኔና ባንተ መካከል ሆኖ ይጠብቀን ብሏልና ልጆች ልጆችን ብትበድላቸው ወይም በላያቸው ሚስቶች ብታግባባቸው ከእኛ ጋር ያለ ሰው የለም፣ እግዚአብሔር በእኔና በአንተ መካከል ምስክር ነው። ላባም ያዕቆብን አለው፣ በእኔና በአንተ መካከል እንሆ ይቺ ክምር፣ እንሆም ያቁምኳት ሐውልት እኔ ወደ አንተ ይህችን ክምር እንዳልፍ፣ አንተም ለክፋት ወደ እኔ ይችን ክምር ይችን ሐውልት እንዳታልፍ ይህች ክምር ምስክር ናት፣ ይህንም ሐውልት ምስክር ናት። የአብርሃም አምላክ የናኮር አምላክ የአባታችን አምላክ በእኛ መካከል ይፍረድ። ያዕቆብም በአባቱ በይስሐቅ ፍርሃት ማለ። ያዕቆብም በተራራው ላይ መስዋዕት ሰዋ፣ ወንድሞቹን እንጀራ እንዲበሉ ጠራ። እነርሱም እንጀራ በሉ፣ በዚያ በተራራ አደሩ። ላባም አልደው ተነሳ፣ ወንዶችና ሴት ልጆቹን ሳባ ባረካቸው። ላባም ተመልሶ ወደ ስፍራው ሄደ። ይላል ቀጣይ ያቆብን ታሪክ ይገላችሁ መጣለው። እግዚአብሔር ይስጥልኝ።